በወታደራዊ ጠቀሜታቸውና በፖለቲካዊ ፋይዳቸው ገዢ መሬቶች ያሉባቸው የወሎ ቤት አማራና የሸዋ ጠቅላይ ግዛት በፋኖ ኃይሎች ተከታታይ ድሎች እየተመዘገቡ ነው። በዛሬው የአውደ ውጊያ ውሎ በሸዋ በኩል ደብረ ብርሃን ዙሪያ ልዩ ወታደራዊ ኦፕሬሽን ተሰርቷል። በወሎ ቤት አማራ ደግሞ በዘመቻ አባናደው አስረኛ ቀን ከባድ ውጊያዎች ቀጥለዋል። ውጊያው ከሜካናይዝድ አልፎ የአየር ኃይል ሽፋን እንዲሰማራ ተጠይቋል። ዝርዝር የግንባር መረጃው ተሰናድቷል። አፋብኃ ውሃ ጄኔቫ ገብቷል። ድርጅቱ በምን መንገድ ጄኔቫ ገባ ለሚለው ጥያቄ ዜና ወጃችን ምላሽ አለው። የብልጽግና አገዛዝ የራሱን ሰራዊት ሁለቴ ክዶታል። መጀመሪያውኑ በኃይል ጠርንፎ ሲልከው ሰውነቱን ክዶታል። ቀጥሎም የሚዋጋበት በቂ ምክንያት የሌለው የውጊያ ቁመና ላይ የሌለ ለጋ ወጣት አሰማርቶ ሲማረክ በድሮ ጭምር ቀጥፏቸዋል። ይህን ትራጀዲ አለማችን ካስተናገደቻቸው የሥርዓታዊ ፍርሰት ልምዶች አኳያ በዜና ትንታኔያችን ተመልክተነዋል። ህዋት በአፍላ ውጊያ ታጣቂዎቹን አጥተዋል። ለአጸፋ እርምጃ ተጨማሪ ጦር አሰማርተዋል። ጄኔራሉም ምላሽ ሰጥተዋል። የእነ ደብረ ጽዮን ቡድን ከማይጨው ያመጣውን ኃይል ጨምሮ ኮረም ከተማ የሚገኘው ጦሩን ለማጥቃት ትላንት ምሽትና ዛሬ ማለዳ ማንቀሳቀሱ ተሰምተዋል። በጉዳዩ ላይ ዝርዝር ወታደራዊ መረጃ አሰናድተናል። ሰላም ጤና ስጥለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት የዜና አወጃ ምዕራፋችን እናመራለን። ዘመቻ ባናደው አስረኛ ቀን ውሎ በምዕራብ ወሎ ቀጠናዎች ከባድ ውጊያዎች በመካሄድ ላይ ናቸው በተለይም አዳሩን ጠንካራ ውጊያ የተካሄደባቸው አምባሰል መቅደላ ቦረና ከላላ ተንታ ዋናዎቹ ናቸው አዳሩና እስከ ኩለ ቀን ድረስ የዋለው ውጊያ በሜካናይዝድ የታጀበ ሲሆን ውጊያው የአየር ኃይል ሽፋን እንዲሰጥ ተጠይቋል የመቅደላ ወረዳ ዋና ከተማ የሆነችው ማሻ ከተማ ላይ የተከማቸው የብልጽግና ሰራዊት ዙሪያውን የተቆረጠ መሆኑ ተጨማሪ ኃይል እንዲመጣ ጥያቄ የቀረበ ቢሆንም በአመዛኙ የምዕራቡ ቀጠና በፋኖ ኃይሎች እጅ የገባ አሊያም የተቆረጠ በመሆኑ የአየር ኃይልን ድጋፍ የግድ ብሏና የተባለው የመቅደላ ወረዳ ዋና ከተማ የሆነችው ማሻ አዳሩን ከፍተኛ ቁጥር ያለው ቁስለኛ ወደ ሆስፒታሉ መግባቱንም የሆስፒታሉ ምንጮች ጠቁመዋል። ይህ በእንዲህ እንዳለ በምዕራብ ወሎ ጊምባ አቅራቢያ በሚገኝ አንድ ወታደራዊ ካምፕ ላይ የሰፈረ አንድ ሻምበል የሚገመት የብልጽግና ሰራዊት ሌሊቱን ጠፍቶ አድሯል። ባዶ ሆኖ ያደረው ወታደራዊ ካምፕ ቱሉ አውሊያ የተባለ ሲሆን በዚህ ካምፕ ሰራዊቱ ወዴት እንደሄደ በማይታወቅ መልኩ መጥፋቱ በቀሪው ሰራዊት ላይ ድንጋጤ ይፈጥረዋል። ወታደራዊ አዛዦቹ ካምፑን ጥሎ የጠፋው ሰራዊት ለግዳጅ እንደሄደ አድርገው በማቅረብ ሌላውን ሰራዊት ለማግባባትና ለማረጋጋት ያደረጉት ጥረት አልተሳካም። በዚያው ካምፕ ጥላ ስር እንደ ምስክር የተገኙ ጥቂት ወታደሮች እኛ ያልሰማነው ግዳጅ እንዴት ሊኖር ቻለ ሲሉ መጠየቃቸውም ተሰምተዋል። ለጉዳዩ የቀረቡ ምንጮቻችን እንደጠቀሱት የብልጽግናው ሰራዊት በውጊያ በመሰላቸቱ ነው ካምፑን ለቆ የጠፋው። ይህንን ያስተባበሉት ወታደራዊ አዛዦች ለግዳጅ ተሰማራ ቢሉም እዚያው ያሉት ጥቂት ወታደሮች የግዳጅ ስምሪት ከሆነ መረጃው ለምን አልኖረንም ለሚለው ጥያቄ ምላሽ በማጣታቸው ተበሳጭተዋል። ወታደራዊ ስምሪት በላይ በላይ እየተሰጠ ባለበት በዚህ ነፍስ ውጪ ነፍስ ግቢ ሰዓት ሰዓት ላይ ወሳኝ ቦታ ላይ ሰፈር የተባለ ሰራዊት ከነ አዛዡና ከነ ሙሉ ትጥቁ ድንገት መጥፋቱ ለብልጽግና አገዛዝ የሚሰጠው ትርጉምና የሚያስተላልፈው መልእክት ይታወቃል። በካምፑ አቅራቢያ ተጨማሪ ኃይል የነበረ ቢሆንም ወታደሮቹ ግን ከእይታ ተሰውረው ሊጠፉ ችለዋል። በአሁኑ ሰዓት ከደሴ ከመራቤቴና ና ከሸዋ ሰላሌ ጭምር በርካታ የብልጽግና ኃይል ገብቶ ተከማችተዋል። ከዚህ ካምፕ በመነሳት ወደ ተንታ አማራ ሳይንት፣ መካነ ሰላም፣ ቦረና፣ ወግዲ፣ ወይናምባ በአጠቃላይ ወደ ተለያዩ የምዕራብ ወሎ ወረዳዎች ስምሪት ለማድረግ ዝግጅት በነበረበት ሁኔታ የጠፉት የሰራዊቱ አባላት መዳረሻቸው የት እንደሆነ አልታወቀም። በሌላኛው የግንባር መረጃችን በሸዋ ደብረ ብርሃን ዙሪያ ልዩ ወታደራዊ ኦፕሬሽን ተሰርተዋል። በዚህም የማጥቃት ዘመቻ በሚሊሻ አርማብተን ኃይሎች ላይ እርምጃ ተወስደዋል። አፋብኃ ሸዋ ጠቅላይ ግዛት እዝ ዛሬ መስከረም 23 በተጉለት አንኮበር ወረዳና ዙሪያው ስኬታማ የተባለለትን ማጥቃት ፈጽመዋል። የመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር አራተኛ ሻለቃ ከተማው ድረስ ሰርጎ በመግባት የሚሊሻና የአርማብተና ኃይል ላይ ጥቃት ከፍተዋል። በዚህ የከተማ ውጊያ በርካታ የጥምር ጦር አባላት ጉዳት እንደደረሰባቸው የእዙ የግንባር መረጃ ያሳያል። በተመሳሳይ የግንባር መረጃ ትናንት ምሽት መነሻውን ከደብረ ብርሃን በወሻውሽኝ አድርጎ ወደ ደበሌ የተንቀሳቀሰውን የሚሊሻ ኃይል በአካባቢው የተደራጀው የአባት አርበኛ ፋኖና በቀጠናው ያሉ መደበኛ የፋኖ ኃይሎች በጥምረት በመሆን ከመንገድ ላይ አስቀርተውታል። በዚህ አውደ ውጊያ የሚሊሻ አባላት ሙትና ቁስለኛ የሆኑ ሲሆን በዚሁ ቀጠና በተደጋጋሚ በተካሄዱ አውደ ውጊያዎች የሚሊሻና አርማብተና አባላት በ በርከት ያለ ጉዳት ማስተናገዳቸው ይታወሳል። በሸዋ በሁሉም ግንባር የማያዳግም እርምጃ እየተወሰደባቸው ያሉ የሚሊሻና አርማ ብተና ኃይሎች ለማያድኑት ስርዓት አላስፈላጊ የህይወት መስዋዕትነት እየከፈሉ ቤተሰቦቻቸውን እንዳይበትኑ ተደጋጋሚ ጥሪ ቀርቦላቸዋል። እንዲያም ሆኖ ጥምር ጦሩ በሚል የብልጽግና ሰራዊት መንገድ መሪ በመሆንና በአነስተኛ የወረዳ ማዕከላት በመንቀሳቀስ በፋኖ ኃይሎች ተደጋጋሚ ጥቃት እየደረሰባቸው ቀጥለዋል። በዛሬው ዕለት የውጊያ ቀጠና በሆነው አንኮበር ከቀናት በፊት ተመሳሳይ ማጥቃት በመሐመድ ዘመን ቢሆነኝ ኮር ጣይቱ ክፍለ ጦር አራተኛ ሻለቃ ተከፍቶ በርካታ የሚልሻና የአድማ ብተና አባላት ማለቃቸው ይታወሳል። አንኮበር ወረዳ አልዩ አምባ ከተማና በዙሪያው መሽጉ ያለው የብልጽግና ጥምር ጦር ላይ ምሽጉ ድረስ ሰርጎ በመግባት እርምጃ በመውሰድ የሚታወቀው የመሐመድ ቢሆነኝ ኮር ተጉለት ቀጠናን ተከታታይነት ባላቸው የተጠኑ ወታደራዊ ኦፕሬሽኖች በብልጽግና ጥምር ጦር ላይ ከፍተኛ ኪሳራ ማድረሱን ቀጥለዋል። የከተማ ኦፕሬሽንና፣ የደፈጣ ጥቃት፣ የምሽግ ሰበራ፣ የጨበጣ ውጊያና አድኖ የመያዝ የውጊያ ስልቶችን የሚከተሉት የፋኖ ኃይሎች በወታደራዊ ጥበብ የሚሰሩት ስኬታማ ማጥቃት ድላቸውን አስጠብቀው

አፋብኃ በምርኮኞች ጉዳይ ዓለም አቀፉን ማህበረሰብ እያነጋገረ ሲሆን የምርኮኛ ወታደሮች ጥሪም መነጋገሪያ ሆነዋል። አፋብኃ በእጁ የሚገኙ በሺዎች የሚቆጠሩ ምርኮኞች ዓለም አቀፍ የቀይ መስቀል ማህበር እንዲራከበው በደብዳቤ ጠይቋል። ጣቢያችን አፋብኃ ጄኔቫ ለሚገኘው ዓለም አቀፍ የቀይ መስቀል ማህበር ምርኮኞቹን ተረከቡኝ የሚል ደብዳቤ በተወካዮቹ በኩል ማቅረቡን አረጋግጣለች። በዓለም አቀፍ ሰብአዊነት ህግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። አፋብኃ ይህንን በማክበር በምርኮ የያዛቸውን የአገዛዙ ሰራዊት አባላት የዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ መያዙን አስታውቆ ነገር ግን በእጁ ያሉትን ምርኮኞች ለመቀለብና ለሌሎች ሰብአዊ ድጋፎች ለማድረግ አቅሙ እንደማይፈቅድ በማሳወቅ በዓለም አቀፍ ህጉ መሰረት በምርኮ የያዛቸውን የአገዛዙን ሰራዊት ከግንዛቤ ፈጠራ ትምህርቱ በኋላ በፍላጎታ ስርዓታቸው መሰረት ለዓለም አቀፍ ቀይ መስቀል ማህበር የማስረከብ ከፍ ፍላጎትና ቁርጠኝነት እንዳለው አስታውቋል። አፋብኃ በምርኮ የተያዙትን ከፍተኛ ቁጥር ያላቸው የአገዛዙ ሰራዊት ሰብአዊ ክብራቸውን ማስጠበቅ የሚችል የምግብ የልብስና የመድኃኒት አቅርቦት የሌለው በመሆኑ የዓለም አቀፍ ቀይ መስቀል ማህበር መሰረታዊ ፍጆታዎችን ለመርኮኞች እንዲያቀርብም ጠይቋል። የብልጽግና አገዛዝ ሁለቴ የካዳቸውን የመጀመሪያ በኃይል ጠርንፎ የላካቸው ቀጥሎም የሚዋጉበትን በቂ ምክንያት የሌላቸውና የውጊያ ቁመና ላይ የሌሉ ለጋ ቶችን ከተማረኩበት ዕለት ጀምሮ እንደ ንጹሃን የሚቆጠሩ መሆናቸውን አፋብኃ አስረድተዋል። በዓለም አቀፍ ሕግ መሰረት ሊደረግላቸው የሚገባውን የሰብአዊ እርዳታም ዓለም አቀፍ ቀይ መስቀል ማኅበር እንደሚያስተባብር እምነት የጣሉት የፋኖ ኃይሎች የሰብአዊ እርዳታውን ለመረከብ የሚያስችል አስቻይ ሁኔታዎችን የማመቻቸት አቅም እንደፈጠሩ በተወካዮቻቸው በኩል ለዓለም አቀፍ ማኅበረሰብ በማሳወቅ ላይ ናቸው። ይህ በእንዲህ እንዳለ በዘመቻ አባናዶ ሙጃ ላይ በፋኖ የተማረኩ ወታደሮች የብልጽግናው አገዛዝ የራሱን ሰራዊት ምርኮኞችን ሳይቀር በድሮን መጨፍጨፉን በማጋለጥ ለቀሩት ጓዶቻቸው ጥሪ አቅርበዋል። ሪው ብልጽግና ለስልጣኑ ሲል የድሃ ልጅ በመማገዱ አፈሙዛቸውን እንዲያዞሩ ይጠይቃል። ሰራዊቱ አሁን ካለበት ሞት የከፋ ሞት ሊገጥመው ስለማይችል ባገኘው አማራጭ ሁሉ ከስምሪት ቀጠና እንዲጠፋና መልሶ እንዲታገለው መክረዋል። በዘረኝነት የተዋቀረው ሰራዊቱ በሀገር ፍቅር ለሀገሩ ዳር ድንበር ከመዝመት ይልቅ ለግለሰቦችና ለስርአቱ ስልጣን ጠባቂ በመሆን ከገዛ ወንድሞቹ ጋር መገዳደል የዘር ማጥፋት ዓላማ ያለውን ጦርነት አስፈጻሚ መሆኑ ሊቆም እንደሚገባ ምርኮኞቹ ጥሪያቸውን አቅርበዋል። በተለይም መዋቅሩን የሚመሩት ጄኔራሎች ከፍተኛ የሆነ የአቅም ማነስ ያለባቸው መሆኑ ሰራዊቱን ለሞትና ለምርኮ የሚሰለፍ አስመስሎታል። የጉዳዩ ተንታኞች እንደሚሉት በዓለም ላይ የሚከዳና የሚማረክ እንዲሁም ለቤተሰብ ጥየቃ ፍቃድ ጠይቆ በዚያው ጠፋ ተረፍቶ የሚቀር ሰራዊት የበዛበት ሀገር ስርዓቱ እየፈረሰ ለመሆኑ ምልክት ነው። በስርዓቱ መውደቅ ዋዜማ ከሚታዩ ምልክቶች አንዱ ስርዓቱ በራሱ ሰዎች ሲካድና ውስጣዊ ሚስጥሩ ሲጋለጥ ነው። የሰራዊቱ መፍረስና የምርኮኞች ብዛት ደግሞ ስርዓቱ ለመንኮታኮቱ አስረጅ ምሳሌ ተደርጎ ይወሰዳል። አድማጮች ተመልካቾቻችን መርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 23 የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ህወሓት በውጊያ ታጣቂዎቹን አጥተዋል። ለአጸፋ እርምጃ ተጨማሪ ጦር አሰማርተዋል። ጀኔራሉም ምላሽ ሰጥተዋል። በዋግምራ ዞን ኮረም ከተማ አቅራቢያ ማይማዶ የህወት ታጣቂዎችና የትግራይ ሰላም ኃይሎች የሚባለው ታጣቂ ቡድን ውጊያ አድርገዋል። ለሰዓታት በቆየው በዚህ ውጊያ ዲሽቃና ሞርተር፣ ስናይፐር፣ ብሬን ጥቅም ላይ እንደዋለም ታውቋል። የትግራይ ሰላም ኃይሎች የተሰኘው ተፋላሚ ኃይል አንጻራዊ ድል ቀንቶታል። ይህንን ተከትሎ የእነ ደብረጽዮን ቡድን ከማይጨው ያመጣውን ኃይል ጨምሮ ኮረም ከተማ የሚገኘው ጦሩን ለማጥቃት ትናንት ምሽትና ዛሬ ማለዳ ማንቀሳቀሱ ተሰምተዋል። ከኮረም ወደ ዛታና ማይማዶ የተንቀሳቀሰው የህወሓት ጦር ዋና ዓላማው በትግራይ የሰላም ኃይሎች በምርኮ የተወሰዱበትን የቡድን መሳሪያዎች ከማስመለስ ጎን ለጎን የተገደሉበትን በአካባቢው ያሉትን ታጣቂዎች ጨርሶ ለመደምሰስ ያለመ መሆኑን ከስፍራው የወጡ መረጃዎች ያመላክታሉ። ወታደራዊ ስምሪቱ ከመሰጠቱ በፊት የትግራይ ሰላም ኃይሎች ወደ ማይማዶ አምርቶ በህዋት ታጣቂዎች ላይ ተኩስ ከፍቶ ለሶስት ሰዓታት ያክል በቡድን መሳሪያ የታገዘ ውጊያ ተካሂዷል። ውጊያው በሁለቱም በኩል ወታደራዊ ኪሳሪያ ደረሰ ሲሆን በህዋት በኩል 26 ታጣቂዎች ሞትና ቁስለኛ ሆነዋል። የተማረኩ የህዋት ታጣቂዎችና የተወሰዱ በርካታ የነፍስ ወከፍ መሳሪያዎች መኖራቸውም ተመላክተዋል። በዚህ የተበሳጨው ህዋት ጦሩን አሰማርተዋል። የዜና እስከተጠናቀረበት ሰዓት ድረስ የህዋት ጦር ለአጸፋ እርምጃ ስምር ምሬት ወስዶ ቢንቀሳቀስም ተወክስ ልውውጡ ግን በይፋ አልጀመረም። ሁለቱ የህወሓት አንጃዎች እንዲህ ባለህ የእርስ በርስ ውጊያ ውስጥ በመግባት ለመጠፋፋት መፈለጋቸውን ቀጥለዋል። በዚህ ምክንያት ትግራይ በራሷ ልጆች ከበባ ውስጥ ገብታለች። ከበድ ያሉ የጦርነት ድባቦች እዚያው ባሉት የህዋት ጦረኛ ቡድኖች መፈጠሩን ከነባራዊ አውዱ ይታያል። በሌላ በኩል ከትግራይ ሰላም ኃይሎች ታጣቂ ቡድን ወታደራዊ አመራሮች አንዱ የሆኑት ብርጋዴር ጀኔራል ገብረ እግዚአብሔር በየነ ወዲያን ጥሩ በሰሞነኛው ግጭት ላይ ያተኮረ ምላሽ ሰጥተዋል። ጀኔራሉን ጠቅሶ የዘገበው ዶቼቤሌ በአፋር ስለተከሰተው ጉዳይ የአፋር ህዝብ ያመነበትን አድርጓል የሚል ምላሽ ሰጥተዋል። ጀኔራሉ በዚህ ምላሻቸው የግጭቱ ቀስቃሽ ህዋት መ መሆኑን በመጥቀስ ወንጅለዋል። ከህወሓት በተጨማሪ ጊዜያዊ አስተዳደሩን ከሰዋል። ትግራይ በጦርነት አበጋዞች እየተመራች ነው። በጊዜያዊ አስተዳደሩ በኩል የወጣው መግለጫ የመንግስት ሳይሆን የጦር አበጋዞቹ ነው ሲሉ ወንጅለዋል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናንት ጀኔራል ታደሰ ወረደ ከዚህ ቀደም በአፋር የሚገኙ የታጠቁ ኃይሎች እኛን ቢወጉን ተጠያቂ የምናደርገው የፌዴራል መንግስቱን ነው ብለው መናገራቸው ይታወሳል። ታደሰ የሚመሩት ጊዜያዊ አስተዳደር ከፌዴራሉ ኃይል ጋር በይፋ ወደ መለያየት ምዕራፍ ለመድረሱም የሰሞኑ የአፋሩና የኮረሙ ግጭት አመላካች ሆነዋል። በመጨረሻም የኤርትራ መንግስት አደገኛውን የጦርነት ምዕራፍ አሳወቀ። ሆርን ሪቪው የተባለ ድረገጽ የአብይ አህመድ ቀጠናዊ አጀንዳን የሚለጥጥና የልብ ልብ የሚሰጥ ዘገባ ማውጣቱን ተከትሎ በኤርትራ ሊቃን ዘንድ ከፍተኛ ብስጭት ተፈጥሯል። ዘገባው በኤርትራ የሀገርነት ጉዳይ ጥያቄ የሚያነሳ መሆኑ የኤርትራ ሊቃንና የአስመራውን መንግስት ክፉኛ አበሳጭቶታል። ኤርትራ የኢትዮጵያን ደህንነት የምታውክ አተራማሽ በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት አትገደድም የሚለው የብልጽግናው ሰው እንደጻፉት የሚታመነው ዘለግ ያለ ጽሁፍ አስመራን አስደንግጠዋል። ኢትዮጵያ እርምጃውን ለመውሰድ የሚያስችላት ህጋዊና ስልታዊ ምክንያቶች እንዳሏትም በጽሁፉ ላይ ተመላክተዋል። ምንም እንኳን የጽሁፉ ይዘት ባለም አቀፍ ማህበረሰብ ዘንድ ተቀባይነት ባይኖረውም የብልጽግናውን አገዛዝ ፍላጎት ግን አመላካች ሆነዋል። በጽሁፉ ላይ የሀገር እውቅና መስጠት እንዳስፈላጊነቱ እንደሚወሰን ማሳያዎችን ለመጥቀስ የሞከረ ቢሆንም አለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸው መነሳቱን ያነሳበት የጽሁፉ አውድ ከቀዝቃዛው የዓለም ጦርነት መገባደል በኋላ በተለይም ባለፉት ሃያ አምስት ዓመታት የተቀሩ የዓለም ህጎችን አለመረዳት ሆኖ ታይተዋል። እንዲህ አይነቱ ቀጠናዊ ትንተና ከጦረኛው የአብይ አህመድ አገዛዝ ፍላጎትና ከአስመራው መንግስት የእወረር አለው ስጋት ጋር ሲያያዝ ውጤቱ ድንበር ተሻጋሪ ጦርነት የሚያዋለድ ሆኖ ታይተዋል። ከ30 ዓመት ትግል በኋላ ኤርትራ በ1984 ዓ ም በተካሄደው ሪፈረንደም ነፃነቷን ያወጀች ሀገር ሆና እያለ ከ34 ዓመታት በኋላ ይህንን ጉዳይ መቀስቀሱ አላማው ለጦርነት ካልሆነ ሌላ አመንኪዮ የለውም። ኤርትራ ላለፉት 34 ዓመታት ሉዓላዊነቷን አረጋግጣ በዓለም ካርታ እንደ ሀገር የተመዘገበች የዓለም አቀፍ ማህበረሰብ እውቅና ሰጥቷት የምትኖር የተባበሩት መንግስታትና የአፍሪካ ህብረት አባል ሀገር መሆኗ አይዘነጋም። ይህንን የካዴሚ መስለው የብልጽግና አገዛዝና አጃቢ ምሁራኑ እንቅስቃሴ ና ትንተናዎችን ግን ቀጠናዊ ጦርነት በማዋለድ ሂደት ላይ ይገኛሉ። የብልጽግናው አገዛዝ በቅድሚያ የውስጥ መረጋጋት፣ ኤርትራን የሚስብ የኢኮኖሚ እድገት ማምጣት፣ ከኤርትራ ጋር የሕዝብ ለሕዝብ ግንኙነት ማጠናከር፣ ቀጠናውን ከኤርትራ ጭምር በንግድ ማስተሳሰር፣ ቀጠናዊ ውህድ መፍጠር፣ በዲፕሎማሲው መስክ ተጽዕኖ ፈጣሪ መሆን ሲገባው ሀይልንና ቀውስን አማራጩ ባደረገ የጦርነት ፖሊሲው ላይ ተቸክለዋል። ሆርነ ሪቪው እንዲህ ዓይነቱን የብልጽግናውን አገዛዝ አካሄድ በንጽጽር አለመዘገቡ የአስመራው መንግስትን አስቆጥቶ

በጉዳዩ ላይ ምላሽ የሰጠው የኤርትራ መንግስት፣ ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ነጥቃለች በሚል ይዘት በወጣው ዘገባ ላይ የብልጽግና እጅ አለ ብለዋል። በአገሪቱ ማስታወቂያ ሚኒስተር በኩል ይፋ የሆነው ማብራሪያ የቀጣዩን ጦርነት ምዕራፍ አመላካች ሆኗል። ሚኒስተሩ የማነ ገብረ መስቀል ለብልጽግና አጀንዳ ተመቻችቶ ወጣ ያሉትን የሚዲያ ድረገጽ ስም በመጥቀስ ከሰዋል። በመጀመሪያ ደረጃ የኤርትራ ነጻነት በኢትዮጵያም ሆነ በምድር ላይ ያለ ማንኛውም ኃይል አመቻችቶ የሰጠውና ያቀረበው ጉዳይ አይደለም ሲሉ ምላሽ ሰጥተዋል። በአዲስ አበባ የሚገኘው የኤርትራ ኤምባሲ ስራ አስፈጻሚ ቢኒያም በርሄ በበኩላቸው ተራራ ፊት ለፊት የቆመ ሰው አይኑን ቢጨፍን ተራራው አይሰወርም፣ ልክ እንደዚህ ሁሉ የኤርትራም ነጻነት ዘላለማዊ መሆኑን ሆርን ሪቪው ይህንን ሊረዳ ይገባል ሲሉ ምላሽ ሰጥተዋል። በሌላ በኩል በየመድረኩ ስለ አሰብና ቀይ ባህር በመናገር ድንበር ተሻጋሪ ጦርነት እያዋለዱ ያሉት አብይ አህመድ በሰሞነኛው የጅግጅጋ ቆይታቸው ከአሰብ ወደብ ጋር ማጣሪያውን ይዘውት ሄዱ ሲሉ ተደምጠዋል። ጋዝ በ1959 ዓ ም አሰብ ላይ እናጣራ ነበር አሰብን ሲወስዱት ግን እዚያው ቀረስ? ሲሉ ተሰምተዋል። ንግግራቸውም እዚያው እየቀረው ይመለስ አይነት መስሏል።